ማቀም እንደነበራት የሚነገርለት አርክቴክት ፍርድ ቤት ተገኝታ ምስክርነቷን ዋን ከመስጠቷ በድንገት ሕይወቱ አልፏል። በዕለት ዕለት የወሎ መመዝገቢዋ ላይ የወሲብ ሕይወቷን በተመለከተ ዝርዝር ነገር ለማስቀመጥ ከመሞከሯን ባለፈ ስለተፈጸመባት ክህደትም በማስታወሻዋ ላይ ከት ባለች። በእርግጥ ይሄ ታሪክ እውነት ስለመሆኑ ምርማሪዎች ማረጋገጥ ይኖርባችኋል። ሚስጥር የተሞላው የሴቷ አሟሟት የዛሬው የወንጀል ታሪካችን ቅኝት ነው። አብራችሁን ቆዩም። ከዳላስ ወጣ ብሎ የሚገኘው የቴክሳስ ዩኒቨርሲቲ ፓርክ በርካቶች ለመኖር የሚመኙት አካባቢ ቢሆንም አቅሞ ያላቸው ጥቂት ሀብታሞች ብቻ ይኖሩበታል። ባለታሪካችን ናንሲ ዴላርድ ላዮን አብዛኛው ሕይወቷን ያሳለፈችው በዚህ በቴክሳስ ነው። የሃርቫርድ የአርክቴክት ተመራቂዋ ናንሲ የሀብታም ልጅ እንደነበረችም ይነገራል። ናንሲና ባለቤቷ ሪቻርድ የተዋወቁት የሃርቫርድ ተማሪ በነበሩበት ወቅት ሲሆን ትዳር መስርተው ሁለት ልጆችንም ማፍራት ችለዋል። መልካም የሚባሉ ባለትዳሮች እንደነበሩም የሚያውቋቸው ሰዎች ይናገራሉ። ጠንካሯ ናንሲ ትራ ማልክሮ ከተባለ የሪል ስቴት አልሚ ድርጅት ጋር በአጋርነት በመስራት በድርጅቱ ታሪክ በእድሜ ትንሿ አጋር ሴት የሚል ቅጽል ስም አስጥቷታል። ስኬት እንዲሁ በቀላሉ አይመጣም። ናንሲም በስራዋ ስኬት ለማስመዝገብ ደፋ ቀና ስትል ትዳሯና ለልጆቿ በቂ ጊዜ ባለመስጠቷ ትታማ ነበር። ናንሲ አልፎ አልፎ ሕመም ያሰቃያት እንደነበር የሚያውቋት ሰዎች ይናገራሉ። እንደ ጎርጎሪያኑ የቀን አቆጣጠር 1991 በወርሃ ጥር አንድ ምሽት ግን ማስመለስና የሆድ ቁርጠት ተቀላቀለበት የህመም ስሜት ስላሰቃያት ባለቤቷ በአቅራቢያቸው ወደሚገኝ ሆስፒታል በፍጥነት ይዟት ሄዷል። የሆስፒታሉ ስፔሻሊስቶች ርብርብ ቢያደርጉም የናንሲ ጤንነት ከቀን ወደ ቀን ማሽቆልቆሉን ቀጠለም። እሷ ለሕክምና ባለሙያዎች ከጠቀማቸው በሚል አንድ ፍንጭ ሰጥታቸው ነበር። ከወራት በፊት ስራ ውላ ወደ ቤቷ ስትመለስ በሯ ላይ አንድ ሙሉ የወይን ጠርሙስ አግኝታ ስለነበር አንድ ወዳጃቸው በስጦታ መልክ ያበረከተው ወይን ይሆናል በሚል አንድ ጊዜ ጐንጨት አድርጋ ነበር። ይህንን ወይን እንደ ቀመሰችው ማጥወልወል ማስመለስና የሆድ ቁርጠት ተፈራርቆባት እንደ እንደነበር ነው ለሕክምና ባለሙያዎች የተናገረችው። የሁሉ የሆነው ከወራት በፊት ነውና አሁን እያሰቃያት ያለውን የህመም መንስኤ ምን እንደሆነ አይናገርም። የህክምና ባለሙያዎች ናንሲ ተመርዛ ሊሆን እንደሚችል ቢጠራጠሩም ማስረጃ ግን አልነበራቸውም። ሽንቷ ላይ መጠነ ሰፊ ምርመራ ለማድረግ ርብርብ ላይ በነበሩበት ሰዓት የናንሲ ጤንነት ተስፋ አስቆራጭ የሚባል ደረጃ ላይ ደረሰም። በጽኑ ህሙማን ክፍል ከፍተኛ ድጋፍ ቢደረግላትም ከስድስት ቀናት በኋላ ናንሲ ዶላርድ ላዮን ሕይወቷ አለፈም። የህክምና ባለሙያዎች ብቻ ሳይሆኑ መርማሪዎች በናንሲ ሞት ላይ ጥርጣሪ ነበራቸው። የህክምና ባለሙያው ጥርጣሪ ያለኝ በማለት ጥልቅ የአስክሬን ምርመራ እንዲደረግ ጠየቁም። የህክምና ባለሙያው ለፖሊስን በመደወል በናንሲ ሞት ላይ ምርመራ እንዲደረግ ጠይቀዋል። ፖሊስ በፍጥነት ምርመራውን ጀምሮ አንድ ነገር መረዳት ችሏል። ናንሲ ሞት ቀደማት እንጂ በአጋርነት በምትሰራበት ድርጅት የቀድሞ ኃላፊዋ ከሙስና ጋር በተያዘ ፍርድ ቤት ቀርባ ልትመሰክርበት ተዘጋጅታ ነበር። ነገር ግን ጓደኞቿ በሰጠውት የእምነት ክህደት ቃል ላይ ማረጋገጥ እንደተቻለው ፍርድ ቤት ቀርባ ምስክርነት የምትሰጥ ከሆነ በእሷና በቤተሰቦቿ ላይ የግድያ ወንጀል እንደሚፈጽምባቸው የሚያስጠነቅቅ ደብዳቤ ደርሷት በኃይለኛ ፍርሃት ተውጣ እንደነበር ይናገራለውም። በአስከሬን ምርመራ ውጤቱ ማረጋገጥ እንደተቻለው እሷ በውስጥ የአካል ክፍሎቿ ምንም አይነት በሽታ አልነበረባትም። የመርዛማ ንጥረ ነገሮች ምርመራ ውጤቱ ግን ናንሲ አርሴኒክ በተባለ ንጥረ ነገር ተመርዛ እንደነበር አመላከተም። እንደ ባለሙያው ማብራሪያ ከሆነ ናንሲ መርዙን ተመግበው የነበረው ሲሆን ቀስ በቀስ የደም ስሯ ገብቶ ደሟን በክሎት ነበር። ሰዎች አርሰኒክን በመሰለ መርዛማ ንጥረ ነገር ሲመረዙ የሚያሳዩት ይህም ምልክት እንደ ሌሎች በሽታዎች ማጥወልወል፣ ማስታወክና የሆድ ቁርጠት ስለሚሆን ተመርዘናል ብለው የማሰብ ነገር እንደሌለ ባለሙያዎች ይናገራሉ። ከዚህ ሁሉ ምርመራ በኋላ ናንሲ መገደሏ በይፋ ተረጋገጠም። ፖሊስ ቤቷን ሲፈትሽ ከእሷ ወረቀቶች ጋር ተቀላቅለው አንድ ደረሰኛ አግኝቶ ነበር። ደረሰኙ ደግሞ የአርሴኒክ ነው። ባል ሪቻርድ ከፖሊስ ጋር በነበረው ቆይታ አሟች ሚስቱ ናንሲ በግቢያቸው ውስጥ የነበረውን የጉንዳን ሰራዊት ለመግደል አርሴኒክ ገዝታ እንደነበር ተናግረዋል። እነዚህ ጉንዳኖች በጣም አደገኛ ስለሆኑ በእርግጥም ናንሲ መርዙ ልትገዛ የምትችልበት እድል እንደነበርም ይነግራል። የቅርብ ሰዎቿ በሰጠት ምስክርነት ደግሞ ናንሲ ከአንድ ዓመት በፊት ባለቤቷ ከሌላ ሴት ጋር ግንኙነት መጀመሩን ደርሳበት ከፍተኛ ድብርት ውስጥ ገብታ እንደነበር ተናግረዋል። በዚህም ምክንያት እነሱ ለተወሰነ ጊዜም ተለያይተው እንደነበርም አክለዋል። አንዳንድ ሴቶች የባለቤታቸውን ትኩረት መልሰው ለማግኘት መታመምን ምርጫቸው ሲያደርጉ ይስተዋላለውም እና ምናልባት ናንሲም የባለቤቷን ትኩረት ለማግኘት ህመም የሚፈጥርባትን የአርሴኒክ ንጥረ ነገርን ሞክረው ቢሆንስ የሚል ጥርጣሬም ይነሳል። የህክምና ባለሙያዎች ናንሲ ራሷን አጥፍታለች የሚል እምነት እንደሌላቸው ይናገራሉም። ሁለት ልጆች ያሏት እናት ባሏ ከሌላ ሴት ጋር ግንኙነት ስለጀመረ ራሷን ታጥፋለች ብሎ ማሰብ እብደት እንደሆነ በማብራራት ደረሰኙ ከተገኘበት ወረቀት ጋር የተገኘው የዕለት ተዕለት የውሎ ማስታወሻ ላይ ደግሞ ታላቅ ወንድሟ ቤል በልጅነት ዘመናቸው በተደጋጋሚ አስገድዶ የደፍሯት እንደነበር አሁንም ድረስ ወንድሟን በጣም እንደምትፈራው ጽፋ ተገኝታለች። ወንድሟ እሷ ለምን ይህን እንደጻፈች ማብራራት ባይችልም እህቱን አለመድፈሩን በንዴት ክዶ እየተከራከረ ነው። ቤተሰቦቿ በበኩላቸው ከሌላ ሴት ጋር ግንኙነት የጀመረው ባሏ ሪቻርድ ነው የገደላት ሲሉ ጣታቸውን ቀስረውበታል። እሱ ግን በፍጹም ሚስቴን መርዣ አልገደልኳትም እያለ ነው። በርካታ ተጠርጣሪዎች ያሉት ፖሊስ ናንሲ አንድ ጊዜ ብቻ ተጎንጭታው እንድትታመም ያደረገውን ወይን ማን አመጣው? የማስፈራሪያውን ደብዳቤስ ማን ላከው? ናንሲስ ወንድሟን ባስገድዶ መድፈር ጥቃት ለምን ከሰሰችው? ወንድሟ ስሷን ዝም ለማስባል በማሰብ ገድሏት ይሆን ወይ ሲል በርካታ ጥያቄዎችን ያነሳል። መርማሪዎች ናንሲን ማን ሊገድላት ይችላል በሚለው ጥያቄ ግራ ቢጋቡም ራሷን እንዳላጠፋች ግን በጣም እርግጠኛ ናቸው። አርሰኒክ የተባለውን መርዛማ ንጥረ ነገር የተመገበ ሰው የንጥረ ነገሩ ቅሪቶች ጸጉር በሚያበቅልበት ቀዳዳ ሂደው ይለጠፋለም። ሰውየው ጸጉሩ ባደገ ቁጥር ንጥረ ነገሩ ከቆዳው በላይ ባለው የጸጉሩ ክፍል ላይ ተዋህዶ ይኖራል። ይህንን ተፈጥሯዊ ሂደት ጠንቅቀው የሚያውቁት ሳይንቲስቶች የናንሲን ጸጉር በ7 ሚሜ ልዩነት በመቆራረጥ በተለያዩ ዕቃዎች ውስጥ አስቀመጠውት በሰባት ሚሊ ሜትር ጸጉሯን መቆራረጥ ለምናስፈለገ ከተባለ ጸጉር በአማካኝ በየሁለት ሳምንቱ ሰባት ሚሊ ሜትር ያድጋል። ይህም ምርምር ናንሲ በአርሴኒክ የተመረዘችው መቼ ላይ እንደነበር ጊዜውን ቁልጭ አድርጎ ማሳየት ይችላል። የተቆራረጡትን ጸጉሮች ኒውክሌር ራዲዬሽን ለተባለ ጨረር እንዲጋለጡ ተደረገም። የተገኘው ውጤት ወደ ኮምፒውተር እንዲገባ ከተደረገ በኋላ ትንተና ትሰራለት። በውጤቱ መሠረት ናንሲ ከመሞቷ ከአራት ወራት ጀምረ ሆስፒታል እስከገባችበት ጊዜ በእያንዳንዱ ሳምንት በአነስተኛ መጠን በአርሴኒክ ትመረዝ እንደነበር ማረጋገጥ ተቻለም። ከመሞቷ ከአራት ሳምንታት በፊት ጀምሮ ደግሞ መጠኑ ከፍ እያለ እንደነበር ውጤቱ በማያሻማ ሁኔታ ያሳያል። አርሴኒክ የተባለው መርዛማ ንጥረ ነገር በከፍተኛ ሁኔታ በሰውነቷ ውስጥ የነበረው ከመሞቷ ከሁለት ሳምንት በፊት ነበር። የፎረንሲክ ምርመራዎች እንደሚያሳዩት ከሆነ ናንሲ መመረዝ የጀመረችው ለተወሰነ ጊዜ ከባሏ ጋር በጸም ምክንያት ተለያይተው ወደ ቤት ከተመለሰ በኋላ ነበር። በእርግጥ በወቅቱ ናንሲ ሊገላት የሚችለው ሰው ባለቤቷ ሪቻርድ ብቻ አልነበረም። በናንሲ ወሎ ማስታወሻ ላይ ተጽፎ እንደተገኘው በልጅነት የደፍራት የነበረው ታላቅ ወንድሟ ልትከሰኝ ትችላለች በሚል እሷን ዝም ለማስባል መርዟት ሊሆን ይችላል። ፖሊስ ጊዜ አለባከነም። በፍጥነት የናንሲ የውሎ ማስታወሻ ላይ የተገኘው የእጅ ጽሑፍ ምርመራ እንዲደረግበት ለባለሙያዎች እንዲላክ አደረገም። በእርግጥ ይህንን ጽሑፍ የጻፈው ማን ነው? ናንሲ ራሷ ወይስ ሌላ ሰው? የእጅ ጽሑፍ የትንታኔ ባለሙያው እንደሚናገሩት ከሆነ ሁለት የተለያዩ ሰዎች በምንም አይነት ሁኔታ ተመሳሳይ የእጅ ጽሑፍ አይኖራቸውም። አንድ ሰው ደግሞ የተለያየ የእጅ ጽሑፍ ሊኖረው ይችላል ሲሎ እያክላለሁም። በጣም በሚያስገርም ሁኔታ ግን ናንሲና ባለቤቷ ሪቻርድ የእጅ ጽሑፋቸው ተመሳሳይ ነበር። ይህ ግጥምጥሞሽ ዝም ብሎ የመጣ እንዳልሆነ ጓደኞቻቸው ይናገራለም። የኮሌጅ ተማሪ በነበሩበት ወቅት ሚስት ናንሲ የቀድሞ ፍቅረኛዋ የአሁን ባሏ ሪቻርድን የጥናትና ምርምር ሥራዎችን ትጽፍለት ነበር። መምህራኖች ያንተ ሥራ አይደለም ብለው ውጤቱን እንዳያበላሹበት ናንሲ ተጠንቅቃ የእሱን የእጅ ጽሑፍ አስመስላ ትጽፍለት እንደነበር ጓደኞቿ ይናገራሉ። ምንም እንኳ የባልና ሚስቱ የእጅ ጽሑፍ በሚያስገርም ሁኔታ አንድ ቢመስልም የሁለቱ የእጅ ጽሑፍ ግን መቶ በመቶ አንድ ሊሆን አይችልም ምክንያቱም ሁለቱም የተለያየ አእምሮ ስላላቸው ነገሮችን የሚያዩበትና ያዩትን ነገር በምስል የሚያስቀምጡበት መንገድ ይለያያል ይላሉ ባለሙያው። ባለሙያው የሁለቱን የእጅ ጽሑፍ ሲያነጻጽሩ፣ ባልና ሚስቱ ኤንድ የሚለውን የእንግሊዝኛ ቃል የሚጽፉበት መንገድ የተለያየ ሆኖ አግኝተውታል። ናንሲ ኤንድን በምልክት ስጽፍ ባል ሪቻርድ ደግሞ በፊደል ይጽፋል። በተጨማሪም ባልና ሚስቱ አይ የተባለችውን የእንግሊዝኛ ፊደል በተለያየ መልኩ እንደሚጠቀሙባት ባለሙያው ማረጋገጥ ችለዋል። ሪቻርድ አይን እንደ አንድ ቁጥር ጣል ሲያደርጋት፣ ናንሲ በበኩሏ ከላይና ከታች አግዳሚ መስመሮችን ጣል ታደርግባቸዋለች። በተመሳሳይ ኤፍ ፊደልን ሲጽፉን በመካከላቸው ልዩነት ይስተዋላል። ሪቻርድ ኤፍን ሲጽፍ ከላይ ጀምሮ ወደ ታች ከወረደ በኋላ ፊደሏን ጽፎ የሚጨርሰው ከግራ ወደ ቀኝ ወይም ክሎኳይዝ እንቅስቃሴ በማድረግ ሲሆን ሚስት ናንሲ ደግሞ ፊደሉን ጽፏ የምትጨርሰው ከቀኝ ወደ ግራ ወይም አንቲ ክሎኳይዝ አቅጣጫ ነበር። በመጨረሻም የእጅ ጽሑፍ የትነታኔ ባለሙያው ኬትል በናንሲ የውሎ ማስታወሻ ላይ ታላቅ ወንድሜ ቢል በልጅነት የደፋ የነበር ብላይ የጻፈችው ሟች ናንሲ ሳትሆን ባለቤቷ ሪቻርድ እንደሆነ ድምዳሜ ላይ ደረሱም። ሰዎች አንዳንድ ጊዜ በንዴት ተነሳስተው አጠገባቸው ያገኙትን መሳሪያ ተጠቅመው ሰዎች ሊገድሉ ይችላለውም። ሪቻርድ ግን በደንብ አቅዶበት ጊዜ ወስዶ ሚስቱን ቀስ አድርጎ እያሰቃየ እንደገደላት መርማሪዎች እርግጠኛ ሆኑም። ባሌ ሪቻርድ እሷ ራሷ አርሴኒክ የተባለውን መርዛማ ንጥረ ነገር ፍርማ የገዛችበት ደረሰኛ አለ በማለት ሚስቱን መርዞ እንዳልገደላት ክዶ ተከራከረም። መርማሪዎች እርግጠኛ መሆን ስለነበረባቸው ደረሰኙን ይዘው ናንሲ ንጥረ ነገሩን ወደ ገዛችበት ሱፐርማርኬት አቀኑም። ድርጅቱ ከአንዳንድ ይህ ደረሰኝ የድርጅታችን አይደለም ሲሉ ድርጅቱ የሚጠቀመውን ደረሰኝ ለመርማሪዎች በመስጠት እንዲያነጻጽሩት ጠየቁም። በጥንዶቹ ቤት የተገኘው ደረሰኝ የሐሰት ፎርጅድ እንደነበር ማረጋገጥ ተቻለም። መርማሪዎች ምርመራቸውን አጠናክረው ሲቀጥሉ አርሴኒክ የተባለው መርዛማ ንጥረ ነገር ወደ ጥንዶቹ ቤት የገባው በቀጥታ ተገዝቶ ሳይሆን ባል ሪቻርድ በከፈተው የፖስታ ቤት ሳጥን እንደሆነ አረጋገጡም። ሚስት ናንሲ በሆስፒታል አልጋ ተኝታ ከመሞቷ ከተወሰኑ ወራት በፊት ቲያትር ለመመልከት ቲያትር ቤት በነበሩበት ሰዓት ባሏ ሪቻርድ የሰጣት መጠጥ ስትቀምሰው እንደ ጎመዝዛትና ምንድን ነው ብላ ስትመለከተው ነጩ ዱቄት የሚመስል ነገር ተነስንሶበት እንዳገኘችው ተናግራለች። በዚያች ሌሊትም በህመም ስትሰቃይ ማደሯን አከለች ማችናንሲ ይህም ብቻ አልነበረም የተናገረችው። ከአንድ ወር በፊት ደግሞ ከቪታሚን መድኃኒቷ ጋር ጉልበት ይሰጥሻል በማለት ባለቤቷ ሪቻርድ የሚዋጥ ክኒን ቀላቅሎ ይሰጣት እንደነበር ተናግራለች። ፖሊስ ይህንን ተከትሎ በጥንዶቹ ቤት የሚገኙትን ኪኒኖች በሙሉ ለምርመራ ላካቸው። ከኪኒኖቹ መካከል ባሪየም ካርቦኔት የተባለ ኬሚካል ተገኘም። ይህ ኬሚካል ብርጭቆ ለማምረት አገልግሎት ላይ ይውላል። ምንም እንኳን አንሲ ባለቤቷን ብትጠራጥረውም በቀጥታ ግን እሱ ላይ ክስ አልመሰረተችም ነበር። ለምን ከተባለ ባሌ ይገድለኛል ብላ ስላላሰበች እንደሆነ መርማሪያዎች ይናገራሉም። የግድያው መንስኤ ገንዘብና ባል ሪቻርድ ከአንዲት ወጣት ሴት ጋር ግንኙነት ጀምሮ ስለነበር ከእሷ ጋር የመኖር ፍላጎት እንደነበረው መርማሪዎች ምልከታቸውን ያስቀምጣሉም። ለመፍታት ከሞከረ ናንሲ ከወላጆቹ ያገኘችውን ውርስ እሱ ማግኘት አይችልም። ስለዚህም ሚስቱን በመግደል የወላጆቿን ሀብት ንብረት የመውረስ ፍላጋዎት እንደነበረው ያክላለው። እንደ መርማሪዎች እምነት ከሆነ ሪቻርድ መጀመሪያ በቪታሚኗ ላይ ባሬም ካርቦኔት በመስጠት ከዛም ቲያትር ቤት ውስጥ መጠጧ ላይ በመጨመር ሊገድላት ቢሞክርም አልሳካ ቢለው አርሴኒክ የተባለውን መርዛማ ንጥረ ነገር ማብላት ጀመረም። የፎረንሲክ ምርመራው እንደሚያሳየው ሪቻርድ ለሚስቱ መርዙን መስጠት የጀምረው ተጣልተው ከታረቁና በአንድ ላይ እንደገና መኖር ከጀመሩበት ከመስከረም ወር ጀምሮ ነበር። ከፍተኛ መጠን ያለውን አርስኒክ የተባለውን ንጥረ ነገር የሰጣት ሆስፒታል ከመግባቷ ከሁለት ቀን ቀደም ብሎ እንደነበረም በምርመራ ማረጋገጥ ተችሏል። በሚስቱ ሞት ላይ እጁ እንደሌለበት ለማሳየት ይህስ ደረሰኝ ከማዘጋጀት ባለፈ በሞቷ ላይ የወንድሟ እጅ አለበት በማስባል ወንድሜ በልጅነት በተደጋጋሚ ይደፍረኝ ነበር የሚለውን ጽሁፍ እሷ የጻፈችው አስመስሎ በውሎ ማስታወሻዋ ላይ ጻፈም በመጨረሻም ባል ሪቻርድ በሚስቱ ግድያ ተከሶ ፍርድ ቤት ቀረበም አዲስ የያዛት ፍቅረኛው ባለቤቱ ናንሲ በማይድን የደንብ በሽታ ታማ መሞቷን ነግሯት እንደነበር በመጥቀስ ፍርድ ቤት ቀርባ መሰክረችበት በመጨረሻ መሶ በሚስቱ ግድያ ጥፋተኛ ሆኖ በመገኘት በዕድሜ ልክ እስራት እንዲቀጣ ተወሰነ ሰላም